ሉ ያዩታል፣ ብድራቸው ያገኙታል። እና አንቺ አትናደጂ ቦታ አትቻቸው አንቺ ስትናደጂ የባሰን ድፍ እናደጂ ነው። ያ አይደለም ለምን መሰለሽ? እኔ እኮ መናደድ አይደለም እዚህ ጋር እኮ የሆነ ፋሚሊ ቤተሰብ እኔ አሁን ብሩኬ ቢዘገዝቆት ለምን ወደ የገቡበት ነገር ስለሆነ አልናደድም። እሙሼን ቢዘገዝቆት ወረቀቷ አዲ ችግር የለውም። እሙሼ ከእነ ክብሯ ነው ያለችው፣ የሀይሉዬ የምናትም እንደዛ ግን ራሳቸው ረግሶ የሆነ ብሩክያስ በቃ የሆነ አጎቷ ወይ ወንድሟ ወይ እህቷ ልጅ እንደዛ ሆና ስትናገር ዛሬ ባጋጣሚ እኔ እኮ አንድ ዞር የምትክታት ምንድን ጊዜም የለኝ ትዞር ሳያት ነው በጣም የተናደድኩት ማለት ማናት እሷ ምንድን ማገባትም በሁለታቸው መሀል አትግባ ከዚህ በፊት ብዙ ነገር ተናገረች በሁለተኛ ሁለት ወር ጨረሰ ያንን መከራ ያየንበት ብዙ ነገር ይሄ መልሺ ይሄን አድርጊ ይሄ እንደዚህ አድርጊ ገና ግን ብዙ እኔ ባወራ ብዙ ነገር አወራለሁ። እንዳወራ ታደርገኛለች። እግዚአብሔርን የማውቀው ነገር ስላለ እንዳወጣ ታደርገኛለች። ግን ስርዓትሽ ይዘሽ አርፈሽ ብትቀመጭ ይሻልሻል። እግዚአብሔርን አርፈሽ ብትቀመጭ ይሻል። ሀይሚን ማለት ቤተሰብ ወዶ ፈቅዶ የተቀበላት ልጅ ናት። አንቺን አይመለከትሽም። እድሜ ልክሽ እንደዚሁ እንዳወራሽ ቲክታክ መንደር አይደብርሽም? አንቺ ሀይሚና ብሮኬ ማስለቀቅ እኮ አትችይም። አምኖ ተቀብሏል ቤተሰብ ተወዶ ፈቅዶ በጣም ነው የምትወዳት ሙሼ ከብሩኬ አትለየውም። ከገባሽ ማለት ነው። አንቺ አው ሙሼን ተዘቀዘቀች ብለሽ የሃይሚ እናት የምትዘቀዝቂ ለእናት ክብር አያሳየሽ። እግዚአብሔርን አያገባሽም። የሃይሚ እናት እናት ናቸው፣ የብሩኬም እናት እናት ነው። ልየት የላቸውም። ለይ ሙሼ እንደምንወዳት የሃይሚ እናትም እንወዳቸዋለን፣ ወዳቸዋለን። አንቺ ምንም አያገባሽም። በቃ ተያቸው። አንቺ ብሩኬ እናት ነው ማለት ለእኔ እኮ። ለብሩኬ ምን ሆነሽ አንቺ። እኔ እኮ ግራ የሚያገባሽ ነገር ለምን እኮ ምን እንደሆንሽ ማወቅ ፈልጋለሁ። ምናልባት ሳናቀሽ ወይ ቤተሰብ ኮልሽ አስረጅኝ እስኪ። ከዛም በኋላ ደግሞ ዘምድናችን አውቄ እኔ እኔናችን እንቀጥላለን። ምናልባት ወይ ፋሚሊ ኮልሽ ማለት ነው። በማጋዎች ነገር እንደዚህ ወጥሽ፣ እኔ አትንኩኝ። እኔ ከነካውን ሰይጣን ነው ሰይጣን ለሽ ለተሸክሞ ሽቆ ነው ያለሽ። አንቺ ማንደሽና ነው እንደዛ ብለሽ ምትናገሪ? ለምን ራስሽ ከፍ ታደርጊያለሽ? ራስ ከፍ ማድረግ ስትች አላወቅሽም እንጂ ሂጅበት። ምናን ከካሜራ ማለት ከካሜራ ተደብቃችሁ የሚታወሩ ነገር ፈጣሪ እያየ ነው። እግዚአብሔርነላ ካሜራ፣ ቅድም እንድትወርድ ያደረባትን ሄዳ እነሱን ስትሰድብ ሰው አይቷታል። እኔ አስገባዎችን ትናንትና ማለት ነው። እኔ ብሩኬን ወደ ሃይሚን የምትነካሰው እዚህ ቤት መግባት አይችም። ብዙ የደጋግመን ተናግረናል። ሃይሚን ወዶ ብሩክ የሚነካሰው ይህ ይሄ ቤት የሁለቱም ቤት ነው። እኔ ሃይሚን ማለት የወንድሜ ለወደፊት ሚስቱ ናት። እንዲገባችሁ አሁንም እንድትረዱ ገባችሁ። አሁን ትንሽ መንገድ አገኛችሁ እነሱ ይለያሉ ብላችሁ ካሱ፣ እነሱ መቼም ማይለያዩ አታስቡት፣ አታስቡት። ይሄ አትሞክሩት። ብዙ የምታደርጉ አላችሁ። ለፍጼም ደግሞ አልሆነ ነገር ስም የሰጣችሁት አላችሁ። ሀይሚም ወንድሟ እኮ ነው።

እኔ ልጅ ሰኔ አይመቸኝም፣ ግን አልዞርም አሉት። በጣም ነው በጣም ነው እንትን ሆነባችሁ ሆይ አለን። ይሄ ነገር ራሳቸው ያፈሩበት አለ እግዚአብሔርን የሚያፈሩበት ቀን ይመጣል እራሳቸው

ለምን ይቅርታ፣ ይቅርታ እየተንበረከከች ትመጣና መጨረሻ ላይ እቺ ሴትዮዋ እቺ ሴትዮዋ ኖርማል ምን

ሚሚ ከዚህ እንት ሲገለብጠን፣ ቤቱ ሲገለብጠን፣ ቤቱ ይዞኝ ሄደ። ኤጀንሲ ቀጥታ ሌላ ነገር እያወሩ ነበር። ቀጥታ እዛ ቤት ከተተኝ ሲከተኝ፣ በህልሜኑ ወይስ በምንድን ነው የመጣው ብዬ እዛ ቁጭ ብዬ ወጥቼ ከላይ ስቀመጥ ብዙ ነገር እያወሩ ነበር። ለዛ ነው እኔ መዞር እየጀመርኩት ብዙ ነገር እኮ ነው የሚያወሩት። እናንተ አሁን አንድ ነገር ወይም ይቅርታ ትጠይቃለች፣ ምናምን ብሎ ይቅርታ እንኳን ይሄን ቀላል እኮ ነው የሚያወሩት። ይሄ ቀላል ነገር ነው፣ ግን ደግሞ የምናገሩት እግዚአብሔርን አንዳንድ ጊዜ የምናደርገው ነገራቶች ሴት ሆነን ንግግራችን አሚና ከትላንት ወዲያ ነው መሴለታ ነው የተናገረችው እግዚአብሔርን በጣም ምርር ብላ ነው የተናገረች። ስትናገር እኔ ራሱ ከልቤ ነው የተናገረች። እናቷ የት እንዳለች ማታቅ ሴትዮ፣ እህቶቻ የት ታቅ ሴትዮ። እዚህ ጋ መጣ ቤተሰቧ ጋር ቁጭ ብላ በስነ ስርዓት ቤተሰቧን አስከብራ እስቲ ምን እንደሚመሳሰሉት በብሉኬም ዙራ የሚሉት በሃይምም ዙራ ሚሁ እስኪ እናቷ እናቷ ጋር ቁጭ ብሎ ቤተሰቦቹ ጋር ቁጭ ብሎ እሱም እሷም እንዴት እንደሚያንከባክቡት እስኪ ይሁ። እናንተ እዚህ ላይ አለ ዘይት በያለት አለችው። አሚና ተቃጥላ ማለት ነው። እናትሽ ሽሮ ዘይት ሳይጨምር እየበላች ነው አለችው። እግዚአብሔርን፣ አንዳንድ ጊዜ እስኪ እራሳችሁን ተመልከቱ ሴት ልጅ ላይ የምትወስኑትን ውሳኔ ራሳችሁ እስቲ ዞር ብላችሁ፣ አንዳንድ ጊዜ እስኪ እኛ ምንድን ነን? እናቴ የት ነው ያለችው እህቴ የት ነው ያለችው? እሷ ምን እያደረገች ነው? እቺ ልጅ ምን እየሰራች ነው? እኔ ምን ማድረግ አለብኝ? ከእሷ መማር አለብኝ። እቺ ልጅ ሕፃን ናት፣ ትንሽ ናት። ምን እያደረገች ነው? ማንን እያስከበረች ነው ያለች? እሷ እኮ ባሏን እያስከበረች ነው። እንደናንተ ገታታሪዎች አይደለች። መንገድ ላይ ባሏን ጥላ አንዱን ወንድ ስታይ አንዱን ባሏን ጥላ አይደለም እየመጣች እሱን እያስከበረች ነው ያለችው። እራሷን አስከብራ በዙሪያዎቹ ያለችውን ሰዎች እያስከበረች እየኖረች ነው፣ እንኳን ከቤተሰብ ከሁሉም ተርፋ ማለት ነው። እናንተ እንኳን በዙሪያችሁ እንኳን ለባላችሁ የምትሆኑ ልጆቻችሁን እራሱ አታስከብሩም። እ ብላችሁ የወለዳችሁትን ልጆች የት አሉ ብሎ የማትጠይቁ ሰዎች ናቸው። እ ብላ የወለደች እናትህ ዛሬ የት እንዳለች አታውቅም። አባት የት ማንኛውም ሰው የት እንዳለ የማያውቅ ሰው እዚህ መቶ አሁን ሲያወጣ በጣም ነው የሚያናድደው። ሴት ሆናችሁ እስቲ አንዳንድ ጊዜ ወደ ራሳችሁ ተመለሱ። በራሳችሁ የምትቆፍሉት ጉድጓድ ራሳችሁ ነው የምትገቡት። ምንም ከሀይሜም ከብሩኬ ምንም የምታነሳንሱ ነገር የለም። እምር ብላ እንዴት አባታችሁ እንደሚያምሩት እግዚአብሔር ይጠብቃችሁ። አሁንም እንዴት አባታችሁ እንደሚያምሩ እናንተ አመድ አመድ ለብሳችሁ እንኳን ከነዚህ ልጆች ጋር ምንም ነገር የማይመጣጠኑ ሰዎች ናችሁ። ወደ ራሳችሁ ሳትመለሱ ሰውን ለማሳደብ ለሰው ስትመስጠት በጣም በጣም በጣም የወረደ አስተሳሰብ ነው። ጎርጋድ ውስጥ ቁጭ ብላችሁ እየዬ ማለት ማልቀስ ነው ለእናንተ። ጎርጋድ ውስጥ ቁጭ ብላችሁ የሚያዛችሁ ሰው የለም። ያ ነው። እስቲ አንዳንድ ጊዜ አስቡት የምትናገሩት ነገር መብርሃንን እስቲ ወጣችሁ፣ ራሳችሁ ነው ጉድጓድ የምትገቡት፣ ራሳችሁን እየቀፈራችሁ ለራሳችሁ። እንዴ ባትወልዱ እኮ የወለዳችሁ እናታችሁ እኮ የእናንተ እናት እኮ ወንድ የምትሳደቡት አባት አላቸው። ባትወልዱ ወንድም እንኳን ወንድማችሁ ዞር ብላችሁ የማታዩት ማለት ነው። እህት አላችሁ፣ እናት አላችሁ። ያቺ እናት እስኪ ምን እየሰራች ነው? የእናንተ እናት እስኪ አሁን ምን እያ እስቲ አምጧት እናታችሁን፣ እስቲ ወደ እንትን አምጧት ፎቶዋን፣ እስቲ እንኳን እቺ እናቴ ናት ብላችሁ እስቲ የሚያሳዝን ፎቶ ራሱ አምጡት። እራሳቸውን ሳትመለከቱ የሰውን ህይወት ማብራት የምትዞሩ ሰዎች ማለት ነው። እስቲ መጀመሪያ የራሳቸውን ህይወት ምሩ፣ ከዛ ወደ ራሳቸው ወደ ሰዎች ህይወት ኑ ወደ ራሳቸው ህይወት ሳትመሩ የሰውን ህይወት ለማበላሻት የምትሄዱት ራሳቸውን የምትጎዱት አንድ ነገር አንድ ቀን እስኪ እነዚህን ልጆች የምትጎዱበት ሰዓት የለም። እንደውም ከፍ እያደረጋችሁት ነው። እግዚአብሔር ከፍ ያደርጋችሁት፣ አሁንም ከፍ እያደረጋችሁት ነው እንጂ ምንም የምትጎዱ ነገር የለም። እናንት ሰላም የሚሰጣችሁ እኮ አንድ ሰው እኮ ሰውን ስለሰደበ ሰውን ስለዘቀዘቀ ሴት ልጅን አለ ስሟን የሚሰጣ ሰው እንቅልፍ ደህና እንቅልፍ ተኝታችሁ ወይም እሷን እያቃጣል እንተኛለን የምትሉ የምታስቡ ሰዎች እራሳችሁ ነው። እስቲ አንድ ቀን ደህና ነገር ስሩ እና ምን አለ እንቅልፍ እንደምተኙ እስቲ ፎቶ ዘግዝቁ፣ ሰውን ሰድቡ፣ ያንን እረፍት ቀን እስኪ እንደዛ ስላችሁ ሁላችሁም አይደለም የምትሳደቡ ሰዎች ናቸው። ተመለሱ። ይብላኝ ለእናንተ፣ ይብላኝ ለእናንተ ጉድጓድ የሚገቡት የምትገቡት፣ ይብላኝ ለእናንተ እሳት ተሸክማችሁ የምትዞሩት፣ ሁሌ ልባችሁ እሳት፣ ሕይወታችሁ እሳት የሚሆኑ፣ ይብላኝ ለእነሱ። እንኳን ምንም ነገር አታስቡ፣ ወደ ራሳችሁ ዞር ይበሉ። እሳት ውስጥ ነው ያላችሁት። ራሳችሁን ወደ ራሳችሁ መልሱት። ሌሎቹ በጣም ይቅርታ፣ እንደዚህ ስላችሁ ማለት ነው። እና በጣም ቅርታ በጣም አንዳንድ አንዳንድ የሚናገሩት ሴት ሆኖ አንዳንድ የሚናገሩት ንግግራቶች በጣም ያስጠላል። ለሴት ልጅ የሚሰጡት ስሞታ በጣም የሚያስጠላ ነው፣ ከእናንተ የማይጠበቅ አምስት ስድስት ልጅ ያላችሁ ሰዎች እችን ጥንጥዬ አንድ ፍሬ አንድ ፍሬ ጥንጥዬ የሆነች ልጅ የማትሰጡት እስቲ ቪዲዮ በደንብ አዳምጡ የትናንትና ልጅ እኮ የመጣበት እስቲ አዳምጡ የተረገማችሁ እስቲ በስነ ስርዓት ቪዲዮና አዳምጡ እናዳምጡ ልጁ ምን ሆኖ ሆነ የመጣ ልጁ እስቲ እንዴት ሆኖ ሆነ የመጣ ምንድን ነው ወይም ወንድሜ ነው አላለችም ወይም ጓደኛ ይኔ አላለችም ያለችው ከመንገድ ነው ይዞኝ የመጣ ታምሜ የሰው ልጅ እኮ ይታመማል ባልሰሙ ራሱ እናንተ በስነ ስርዓት ባልሰሙ ራሱ የሚያጋጥመን ብዙ ነገራቶች አለ፣ እንደዚህ አይነት ትናንትናም ተናግሬያለሁ። እንደዚህ አይነት ነገር እኔ ራሱ ገጥሞኛል ከቤተ ክርስቲያን ሲመለስ እራሴን አዝሮኝ የሆነ ልጅ ይዞኝ ገብቶ አባቴ መቶታል ብዬ ተናግሬ ያለው እዚህ ቤት ማለት ነው። ትላንትናም አንዳንድ ጊዜ የምትናገሩት ንግግራቶች አስተካክሉ፣ እራሳችሁን ወደ ገደል ነው የምትገቡት። እንደዚህ ስላቸው እኔ በጣም ይቅርታ። እና ከቅርታ ጋር ወደ ራሳችሁ ተመለሱ። ብዙ አላወራም፣ ጨርሻለሁ። ወደ ራሳችሁ ተመልሳችሁ ራሳችሁን ሕይወት ምሩ። እናታችሁ የት እንዳለች፣ እህታችሁ የት እንዳለች፣ መጀመሪያ እናታችሁን አስተካክሉ፣ እህታችሁን አስተካክሉ። ጎዳና ላይ የምትኖር ብዙ እህቶች አላችሁ። ብዙ እህታችሁ ምን ምን ስራ ሰው ቤት የምትሰቃ እህታችሁ ብዙ ሰዎች አሏቸው። እዚህ ጋር ደህና ሆናችሁ ሰውን ትሳደባላችሁ። ምድረ ኮቶታ እና ጫርሻለሁ። በጣም ይቅርታ፣ አንዳንድ ንግግር ሀሳቦች በጣም ያናድዳል። በጣም ይቅርታ እንደዚህ ስላችሁ ማለት ነው። ጫርሻለሁ። የምታወሩ ሰዎች ካላችሁ አውሩ። ሰኔ ወታለች ተናዳ ነበረ ሳታብራል። እናመሰግናለን እህታችን ጥሩ ሲያንቹ አውሪበት የኔ ጣምበለበት ሳይ አንዴ ተረጋግተሻት፣ እና አይ ችግር የለኝም። ለኔ እኮ ማለቴ ይኸው ችግር ማፈቀር በቃ የሚሮጡት ነገር እኮ ነው የሚያናድደኝ እንጂ ለኔ ምንም ችግር የለኝም። እኔን እኮ እንደፈለጉ ለምንድን ነው ሙሽዬን እንዘቀዝቃለን ሳልሉ ያወራሽው? እንደዛ ይወራል ወይ? ነገ ለምንድን ነው የምትፈልጊው አልኳት፣ እና ፎቶዬን ወስዶ ያዘቀዘቀች እኔን ዘቀዘቀች፣ ወላሂ ዘቀዘቀች። ለኔ ችግር የለኝም እግዚአብሔር

አጆርም ከዚህ በፊት ማለት ነው፣ በአንቺ ምክንያት አንድ ጊዜ ምን እንደሆነ ታውቂያለሽ? ምን እንደገጠመኝ ታውቂያለሽ? ለምን ልብሰን ጋር ምን ይሄዳ ነበር፣ እዚህ ጋር ያወራን ነበር። በጣም የምወድሽ የምትወድሽ እያለች እና ለካ አንቺ ቤት የገባሁት አሁን አይደለም፣ ቆይቷል እኮ ባለፈው ብሩኬ እንትን የሄደ ጊዜ፣ ዱባይ የሄደ ጊዜ እና ያን ጊዜ ለካ አንቺ ጋር ገባለሁ አንቺ ቤት እትገበያለሽ እኮ እትገበያለሽ። ፕሮፋይሏ ነው ያላወኩት። ማን ጋር ነው እኔ ማን ማናት ልጅ ተሚኮራወኳት ምናም ብዬ እዚህ ጋር ሳወራ እንዴት እንደዚህ ትያለሽ ብላ እስክሪን ሹጥ አመጣች ልኝ ባለፈው ለታ እዚህ ጋር አምጥታለሁ። እስክሪን ሹጥ አምጥታልኝ እኮ ይሄ ማነው ታዲያ። አንቺ አይደለሽም እንደ ፎቶ ቀይረሽ ነው እንጂ ብላኝ። ፎቶ ነው የራሴ ፎቶ ነው ያም የራሴ ፎቶ ነው አሁን ባለፈውም የራሴ ፎቶ ነው እና ደነገጥኩት እኔ ምሪጅን በጣም ተናግራኝ ልጅቷ እንዴት እንደዚህ ትያታለች? በጣም እኮ ከእሷ ጋር እሷ እንደውም እዛ ቤት ገብተሽ ታስረጀዋለሽ ሶስት ቤት አቅሻለሁ ቅርታ ብያት ልጅቷ። ቅርታ ግን አንዳንድ ጊዜ ዞር ዞር ስትዪ ለመፍረድም ለመናገርም ይመችሻል። ለማለት ፈልጌ ነው እናያለን አለምክንያት ናሽ የልጆችን ፎቶ ይዘ ማየት ማየት አለበት። ጀበሬ ማን ማን እንደሆነ የሚነካ ማየት አለበት። ዝም ብሎ አሁን እነዚህ ከኛ ጋራ ዘመድ መስሎ ይቀመጣሉ። ለዛ ነው እኔ ራሱ እዚህ ጋር አታስገቡንም አያስገቡንም ብሎ ስጋችን ይበላሉ። ግን ሌላ ጋ ሌላ ቤት ሲሄዱ ደግሞ ሌላ ሰው ናቸው። ብዙ ሰዎች አባሪ ላይ ለው ማለት ነው ይጥፋ በውስጥ ላፉልኝ እንዳፈሩ ማንኛውም እንዳፈሩ፣ በውጥ ወደ እኔ ሹክ በሉ። ዛሬ ጠዋት ማለት ነው። ኦብሴ አሁን ማታ እዚህ ነበረች። ዛሬ ጠዋት እዛ ቤት ነበረች። ሚሚ ደርሳለች እዛ ቤት ነበረች። ስለዚህ ሰባት አለው ቆይ እዛ ቤት የሚገቡ ሴቶች፣ አሁን ለሀይሚዬ ራሱ እኔ አሁን በጣም እዚህ ጋር ስሟን ጠርቻ አወራታለሁ። ቆይ ይሄን ሁሉ ጉርጋድ ምትቆጥቀ ይሄን ሁሉ ጉርጋድ እንትን ምትቆፍረው ሴትዮዋ ጋር ሄደው ሀይምዬን በጣም ነው መንወዳት። ሀይምዬን እንደዚህ ነው የሚሉት ሰዎች እዛ ቤት እሷ ጋር ቁጭ ብሎ ሲያወራ፣ እኔ በጣም ነው በጣም ነው ይገረመኝ። እውነቴን ነው ግን፣ እናንተ ሰው ናቸው ምንድን ናቸው እናንተ አሁን ስምሽ ጠርቺ አውራሻለሁ። ግን ማናት ጨረቃ ፋሚሊ የሆናችሁ ገብሩኬን ብሩኬን ሀይሚን የምትወዱት ከሆነ እሷ ቤት ለምንድነው የምትሄዱት? እሷ እኩ ስንት አካውንት እንዳላት እኮ እኔ ያውቃለሁ። እሙሼን የምታዘቀዝቀው እሷ ነች። ጋሽዬን የምዘቀዝቀው እሷ ነች። ሁሉንም የምትሰራው አንድ ሴት ብቻ ነች፣ እዚህ ውስጥ ያለችው ሌሎቹም አሉ። ግን እሷ ጋር ለምንድን ነው የምትገቡት? ነው እኔ ምንድናችሁ እናንተ ፎሮፋይላችሁን ተሸክማችሁ የእነሱን ፎሮፋይል ተሸክማችሁ እሷ ቤት

ረቃሌላሩጫስዛ ሌላ እና ጨረቃ ይረገጣሉ። ምን አርት ነውበሱእኛ ገስት እኛ እየሳደብን ነው ብላችሁ አታስቡ። እኛ ብሩከንን ላይ ሀይሚን ላይ እንቀልዳለን ማለት እነሱ የሚሰሩ ፕራንክ ላይ እንጂ ሌላ ሲድብ ሀይሚ ትረገጣለች ብሩከን ባሽሙር አይሚን ይሳደባል ሁሌ ማለት ነው። ተቀምጦ ኖም ማለት በጣም ነው የሚወዳችሁ። እሺ፣ እኔ ፍቅሮች ልትሰሚ፣ ሰላም ነሽ? እንዴት ነሽ? ተኒ እናንተ አይደላችሁ። ማታ ራሱ እናንተ ስጨፍሩ አይተናል። ምንም እየተናገራችሁት ነገር የለም። እያየ ዞር እናንተ ጋ አይደለም ነገሩ ያለ

ምን የብሩኬን ፎቶ ቀናባ ብሎ ሲያመጡ ማለት ነው። ምን እንደማስታውሰው ልንገራችሁ። እኔ ላሞችን እንጠብቃለን እና ገጠር ላይ ታውቃላችሁ፣ ወደ ጫካ ምናምን ወዘን እንሄዳለን፣ እንጨት ወደዛ ወደዚህ፣ እንትን ወደ ጉርጋር እንደዚህ የሚወስድሽ ዳገት አለ እና ስንጫወት ምን እናደርግ መሰለሽ፣ አንዱ ሸርታቶ የሚባላለ እንሸራተት እና እንጨቱ ላይ ወይም ያሸርታት ሲያመልጠን እንጨቱን እንይዛለን። ወይም ወደ ታች ያልወረንም ወይም ወደ ላይ ያልቀረንም፣ እጃችሁ ወደ ሰማይ ተንጠልጥለው የሚቀራው ነገር ይኸውልሽ። ያሰምኑን ያንን ጫወታ አላገኘንም፣ መሀል ላይ ቀርተን ነው ተንጠልጥለን የቀራ ነው። እጃችሁ ወደ ሰማይ የሚያደርጉ የሚያታውሺ፣ ምክንያቱም እነሱም እንደዛ ናቸው። ወደ ሰማይ እጃቸው ወይ መሬት አደረሰ ወይ ሰማይ ያለ አረ ኦም

አደ እሱ እኛ እነሱ ሌላ ወንድ ከተጀናጀኑ አሁን እንደ ድሮ አይደለም። ፊትሽ አሳይኝ ይላቸዋል እና ሌላ ወንድ ጋር አይመቻቸውም። በቃ ሚዲያው ላይ እንዲሁ እያከናወን እንትን እያመሱት ሊኖሩ ነው የፈለጉ ለምን ሌላ ወንድ አወራለሁ አፈቅርካለሁ ቢሉ እስኪ ፊትሽ ላኪልኝ ፎቶ ቢሆን ፎቶ እንደፈለጉ